የሩሲያና ዩክሬን ጦርነት ከተጀመረ 1126 ቀናትን አስቆጥሯል። ሞስኮና ኬቭ ሉካን ወደ ሳውዲ አረቢያ አቅንተው በአሜሪካ አደራዳሪነት ተወያይተዋል። ከሰሞኑ የኃይል መሠረተ ልማት ላይ ጥቃት ላለመፈጸም ሀገራቱ ተስማምተዋል። ሩሲያ ከኃይል መሠረተ ልማት ጥቃት ብትታቀብም ዩክሬን ላይ የምትፈጽመው ድብደባ ግን አልቆምም። ከትላንት በስቲያ ሩሲያ በዩክሬኗ ከተማ ሱሚ በፈጸመችው ጥቃት ከ100 በላይ ሰላማዊ ዜጎች ላይ ጉዳት የደረሰ ሲሆን ከእነዚህ ውስጥ ደግሞ 23ቱ ታዳጊዎች ናቸው። ሞስኮ ከወታደራዊ ጥቃት ባትታቀበም በጥቁር ባህር የተኩስ አቁም ለማድረግ ከኬቭ ጋር ከስምምነት ላይ ደርሳለች። አገራቱ የባህር ላይ ውጊያን ለማስቆም የተስማሙት በአሜሪካ አደራዳሪነት ውይይት ካደረጉ ከሶስት ቀናት በኋላ ነው። የጥቁር ባህሩን ስምምነት የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ትክክለኛ እርምጃ ሲሉ አሞካሽተውታል። ተገቢ ውይይቶች ነበሩ። ትክክለኛ ውሳኔዎችና ትክክለኛ እርምጃዎች። ከዚህ በኋላ ለዘላቂ ሰላም ተግባራዊነት ማንም ዩክሬንን ሊወቅስ አይችልም። ተግባራዊ ስለመሆኑ ለመናገር ግን ጊዜው ገና ነው። ሀገራቱ ከዚህ በፊት በኃይል መሰረተ ልማት ላይ ጥቃት ላልመፈጸም ለደረሱት ስምምነት አፈጻጸም እንደሚሰሩ ነው ቃል የገቡት። የጥቁር ባህር የተኩስ አቁም ተግባራዊ እንዲሆን በምግብና በማዳበሪያ ንግድ ላይ የተጣሉብን ማዕቀቦች መነሳት አለባቸው የሚል ቅድመ ሁኔታ የሩሲያ ባለስልጣናት አስቀምጠዋል። በጥቁር ባህር ላይ የተደረገው ስምምነት ለሩሲያ መጣኔ ሀብት ያለው ፋይዳ የላቀ ሲሆን የአገሪቱ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ለስምምነቱ ትግበራ አሜሪካ ትእዛዝ መስጠት ይኖርባታል ሲሉ ተደምጠዋል። የጥቁር ባህሩ ስምምነት እውን እንዲሆን አሜሪካ ትእዛዝ መስጠት ይኖርባታል። ስምምነቱ የሩሲያ የምግብና የማዳበሪያዎች ወደ ውጭ እንዲላኩ እድል ይፈጥራል። ሞስኮ እንደምታምኖ፣ ይህ እውን የሚሆነው ዋሽንግተን እንዲተገበር ትእዛዝ ስታስተላልፍ ነው። ዋሽንግተን፣ ሞስኮና ኬቭ የጥቁር ባህር የተኩስ አቁም ስምምነት ላይ መድረሳቸውን ብታስታውቅም ትግበራው መቼውን እንደሚሆን ግን ያለችው ነገር የለም።